ብስምም በወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። ሰላም ሰላም፣ ወድ ቤተሰቦች እንዴት ናችሁ? ሰላም ናቸሁ አለሁ እግዚአብሔር መስገን ጤንነ ስራ ሁሉ ሰላም ጋር ምንም ምንማይድ እግዚአብሔር መስገን እየበረታችሁልኝ ነው። እንዴት ነው ስራ ጽምስግደተ ስኔት እይሄደላችሁ ነው ከኔ አለው እግዚአብሔር መስገን ሰላማቸሁ በእያላችሁበት ትርፍ ብዝት ይበልልኝ። በእግዚአብሔር ስም እና፣ እንዴት ናችሁልኝ? ደህና ናችሁልኝ ወይ? እንኳን አደረሳችሁ። እንግዲህ ዛሬ ሕማማት ከገባ ሶስት ቀን ከግማሻችን ቀን ነው። ዛሬ ማለት እሁድ ከሰዓት ጀምሮ ዛሬ ሮብ ሶስተኛ ቀናችን ዛሬ እለተ ሮብ ምን ተባለ፣ የሚለውን እንደ እግዚአብሔር ፍቃድ እንመለከታለን። በሕማማተ ሮብ ምን ተደረገ የሚለውን እንደ እግዚአብሔር ፍቃድ እናያለን። ቪዲዮን ሲጀምሩ ሼር ሰብስክራይብ ላይክ እያደረጋችሁ ጀምሮ ጀምሩ አበረታትኝ። ውድ ቤተሰቦቼ ድጋፋችሁ አይለኝላለሁ። በሚሰጡኝ አስተያየት ኮሜንት ከልብ አመሰግናለሁ። አሁንም አስተያየት ኮሜንታችሁ ሰብስክራይባችሁ ላይካችሁ አይለኝ ብዬ በሉ፣ እግዚአብሔር ስም እጠይቃችኋለሁ። ሰላማችሁ በያላችሁበት ብዝት ተረፍ ይበልልኝ። አዲስ የሆናችሁ ሰብስክራይብ ላይክ ማድረጋችሁን አትርሱ። ነባሮች ደግሞ ውድ ቤተሰቦቼ ላይክ፣ ኮሜንት እያስቀመጣችሁ አበረታቱኝ። አሁን ወደ ርዕሳችን እንሄዳለን። ህማማተ ረቡዕ ምን ተደረገልን? በዚህ ሰዓት ምንድን ነበረ የሚለውን እንደ እግዚአብሔር ፍቃድ ባጭሩ እንመለከታለን። በሕማማተ ሮብ ምን ተደረገልኝ? ምን ነበረ የሚለው ምክረ አይሁድ ይባል ነበረ? ምክረ አይሁድ በዚችስ ቀን ምን ተደረገ? ምክረ አይሁድ ማለት ምንም ማለት ነው የሚለውን አሁንም እንደ እግዚአብሔር ፍቃድ እንመለከታለን። ይቺ ቀንም የመልካም መዓዛ ቀን ነበረች ወይም ትባላለች። የንባ ቀንም ትባላለች፣ ቺ ዛሬቱ ቀን ማለት ነው። ምክር አይሁድ የተባለበት ምክንያት እንደ እግዚአብሔር ፍቃድ እያየን ነው እናያለን። ምክር አይሁድ የተባለበት አይሁዶች ተመካክረው ተነጋግረው የጨረሱበት ቀን እችን ቀን ነበረ ምክር አይሁድም ትባላለች እነዚህም ሶስቱ ሶስቱም ትባላለች። እንግዲህ ምንም ትባላለች፣ የመልካም መዓዛ ቀን ትባላለች፣ የንባ ቀን ትባላለች፣ ምክረ አይሁዶችም አይሁድም ትባል ነበረ። እነዚህ በሶስት ትባላለች፣ ሶስት ነገሮች ትይዛለች ማለት ነው። ምክረ አይሁድስ ማለት ምን ማለት ነው? ምክረ አይሁድስ የምንለው ምንድን ነው የሚለውን እንመለከታለን። ምክረ አይሁድ የምንለው ወይም ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን ለመግደል ለመያዝ የተመካከሩበት ቀን ነው፣ ይሄ የዛሬው ቀን ማለት ነው። በዛሬውም ቀንም ምክር አይሁድ ምክራቸውን ያጠናቀቁበት ቀን ነው። ይህ ማርቆስ 14 አንድ ላይ እናገኘዋለን በሰፊው እዛ ላይ ግብታቸውን መመልከት ትችላላችሁ። ሉቃስ 2ም ላይ ታገኙታላችሁ። ይህን እንግዲህ እንግዲህ በዚህም ቀን አሳልፎ አይሁድ የሸጠበት ቀን ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን በሰላሳ ዲናር አሳልፎ የሸጠበት ቀን ነው። ያይሁዳው ያይስቆሮው ይሁዳ በመካከላቸውም ተገኝቶ በሰላሳ ብርም አሳልፎ ሸጠው ጌታችን መድኃኒታችን ኢየሱስ ክርስቶስን ከግብፅ ባርነትም ወጥተውን ነፃ የወጡበት ቀን ነበረች። የፋሲካም ቀን ትባል ነበረ። ነገ ማለት ነው፣ የፋሲካ ቀን የሚባለው እለተ ሐሙስ ነው። በእለተ ሐሙስ ይሉት ነበረ። እርሱም የፋሲካ ቀን የሚባለው ሐሙስ ነበር። የጉልባን ወይም የቂጣ በዓል በማለት ያከብሩታል። ጌታችን መድኃኒታችን ኢየሱስ ክርስቶስንም ይህን ቀን አክብሮታል። አብሯቸው አክብሯል፣ ይሄን ቀን ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን በሰላሳ ድናር ዲናር ብር አሳልፎ የሸጠበት ቀን የዛሬው ቀን፣ ሁለት ቀን ሙሉ ሰኞና ማክሰኞው ሲዶልቱ፣ ሲመካከሩ፣ ሲጨቃጨቁ አልተሳካላቸውም ነበረ። ቀኑን ሰዓቱን ይጠብቃልና ያሰአቱ ስላልደረሰ ቀኑ ስላልደረሰ አልተሳካላቸውም ነበረ። ሁለቱም ቀን ተበታት ነው ሄዱ። ዛሬ አይሁዳኖች እንዴት አርገን ያዘው እንዴት አርገን እንደለው እያሉ ተመካክረው የጨረሱበትና የወሰኑበት ቀን ነገም ዕለተ ሐሙስም በዓላቸው ስለሆነ የዛም በዓል አሁን ሊሆንብናልና በዓል ላይ እንዴት ይሆናል? በማለት ሲመካከሩ ነበረ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ ዝቅ ብሎ እኛን ከፍ ያደረግን የሉ እግዚአብሔር ስም የተመሰገነ የተባረከ ከፍ ከፍ ያለ ይሁን። እኛ ባመጣ ነው ኃጢአት፣ እኛ ባመጣ ነው በደል፣ እኛ በመጣ ነው መዝስ፣ እሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ዝቅ ብሎ በመስቀል ላይ ተሰቅሎ ደሙን አፍስሶ ስጋውን ቆርሶ እኛን ሕይወት ሰላም ያደለን አምላክ የሉ እግዚአብሔር ስም ዛሬም ዘወትርም ዘላለም ክብር ምስጋና ይገባው። ለሀገራችን ሰላም፣ ፍቅር አንድነትን ይደልልን። ለሕዝባችን መተሳሰብን መፋቀርን ይስጠልን። ሀገራችን ኢትዮጵያን ይባርክልን። በምሕረት በቸርነቱ ይጎብኘን። እኛንም ስደታችንን ድንግል ማርያም በስደቷ አለውጣ በአጭር ሰዓት ለውጣ የልባችንን መሻት ፈጽማ ኃጢአታችንን ሁሉ ይቅር ብላ ወደ ቤቷ ወደ መቅደሷ ታብቀን። እውነት የሰው ቤት የሰው ነው፣ የሰው ሀገር የሰው ነው። ሀገራችን ሰላም ስትሆንና ሰላም አንድነት ስትሆን ነው እና እኛም ሰላም እናገኘው አችን ቀን ድንግል ማርያም ከነልጇ ተባርክልንና የሀገራችንን ሰላም ታሰማ። እንግዲህ ዛሬ በዕለተ ረቡዕ ይሄን እንደ እግዚአብሔር ፍቃድ ተመልክተናል። ምን የተደረገልን ቀን ነው የሚለውን አይተናል። ምክረ አይሁድስ ለምን ተባለ የሚለውን አይተናል። እንደ እግዚአብሔር ፍቃድ በነገ ሁለት ደግሞ የሕማማት ሐሙስ ምን ተደረገልን በሕማማት ሐሙስ ምን ነበር የሚለውን እንደ እግዚአብሔር ፍቃድ ባጭሩ የምናቀርብ እንሆናለን። እቺን ሰዓትናችን እንደ ፈቅዱ ወዶ ላቆየን ነሩ እግዚአብሔር ስም የተመሰገነ የተባረከ፣ ከፍ ከፍ ያለ ይሁንል። ሰላም አሳድሮ የነገሰው ይበለን። እኛንም ሀገራችንንም በሰላም በምህረቱ ይጠብቀን። እንግዲህ ውድ ቤተሰቦቼ አሁንም በድጋሚ እስከ መጨረሻው ድረስ ቪዲዮን እየተከታተላችሁ ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። በሉ እግዚአብሔር ስም ጠይቃችኋለሁ። የዛሬው ርዕስ ይህን ይመስል ነበር። ወስብሐት ለእግዚአብሔር ወለመስቀሉ ክቡር ይቆየ